ሰላም ጤና ስጥልኝ። የተወደዳችሁና የተከበራችው ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ትጉሉ ሰላምታ ይድረሳችሁ። አድማጮቻችን ተመልካቾቻችን፣ ለዛሬ ሰኞ ረፋድ ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። በቅድሚያም አርዕስቶቹን፣ ሰሞኑን ወደ ዱባይ ለህክምና የሄዱት የትግራይ ጊዜያዊ አስተዳደር የነበሩት አቶ ጌታቸው ረዳ በትላንትና ዕለት ወደ አዲስ አበባ ተመልሷል። ጌታቸው ረዳ ከአንድ የውጭ ሚዲያ ጋር ባደረጉት ንግግር ኢንተርቪው በርካታ ሚኒስትሮችንም ያወጡበት ሁኔታ ነው ያለው። ትላንትና ከህወሓት ጋር በነበሩበት ሰዓት የሚያውቁትን ምስጥር ዛሬ ቅራኔዎችና ቅይ ሜታዎች ሲመጡ አንዳንድ ምስጥሮችን የማውጣት ስራ እየሰሩ ይገኛሉ። ከዚህ በተጨማሪ በትግራይ ያለውን ውጥረት የውጭ ኃይሎች እንዳይገቡበት እንዲገቡበት እየተደረገ ነው ያሉት፣ ደግሞ ሌተናል ጀነራል ታደሰ ወረደ ነው። በአንድ መድረክ ላይ ተገኝተው ይህን ንግግር ያደረጉት እነዚህንም አሰማችኋለሁ። ከዚህ በተጨማሪ በሪፐብሊካን ጋርድ ጥበቃ የሚደረግላቸው የኦሮሚያ ክልል ርዕሰ ማስተዳደር አቶ ሽመልስ አብዲሳ የግድያ ሙከራ እንደተደረገባቸው መረጃዎች እየወጡ ይገኛሉ። እነዚህንም መረጃ ይይዣለሁ። እነዚህን እና ሌሎች አጫጭር መረጃዎችን አሰማችኋለሁ ወደ ወልቃይት አካባቢ የሚወስደን መረጃ አለኝ በመጠኑ እነዚህን እና ሌሎች አጫጭር መረጃዎችን ሳሰማችሁ ባሮ ሚዲያ ላይክ ሼር ሰብስክራይብ እያደረጋችሁ መረጃዎች ለሌሎች አድማጭ ተመልካቾችም ተደራሽ እንዲሆን ማድረጉን እንዳትዘነጉ እያልኩ ቀጥታ ወደ መረጃዎችም አልፋለሁ መረጃን የማስቀድምላችሁ ከላይ ለመጥቀስ እንደሞከርኩት በትግራይ ክልል ያለው ውጥረት። የውጭ ኃይሎች እንዲገቡበት እየተደረገ ነው ያሉት ሌተናንት ጀነራል ታደሰ ወረደ ናቸው። በትናንትናው እለት በአንድ መድረክ ላይ ተገኝተው ንግግር ባደረጉበት ወቅት ነው የተናገሩት። እንግዲህ የተከሰተው ክስተት የአንድ ግለሰብ ሳይሆን እንደ ክልል ተባብረን መፍታት ይጠበቅብናል ብሏል። እንግዲህ አዲስ ለሚቋቋመው ጊዜያዊ አስተዳደርም ህዝቡ ትብብር ማድረግ ያስፈልጋል ያሉት ሌተናንት ጀነራል ታደሰ ወረደ ከዚህ በተጨማሪ ወደ ዱባይ ለህክምና የሄዱት አቶ ጌታቸው ረዳ ወደ አዲስ አበባ በትላንትና ዕለት መመለሳቸው መረጃዎች ይጠቁማሉ። አቶ ጌታቸው ረዳ የህዋት ባለስልጣን በስልጣን ዘመናቸው የኦሮሚዮና የአማራን ንቁ አመራሮችን የማስወገድ ስራ ሲሰሩ ነበር ብሏል። ይህ እንግዲህ ቀላል ነገር አይደለም። ህዋት በስልጣን ላይ በነበረበት ሰዓት ሰዎችን በምስጥር ሲገል እንደነበረ ሲያፍን እንደነበረ ብዙ ብዙ ምስጢሮች አሉ ጌታቸው ረዳ በዛን ሰዓት ደግሞ አብሮ ሲሰራ ነበር ጓደኛ ሲታማ ነግ ለእኔ ብለህ ስማ የምለውን ነገር እንግዲህ እዚህ ላይ ነው ጫወታ ህወሓት ገዳይ ነው ብሏል ቃል በቃል በኦሮሚያ እና በአማራ ላይ የሚፈጸመውን ግድያ መቀሌ ላይ አይፈጸምም ብሎ ማሰብ አይቻልም እኔንም ለማስወገድ እቅድ ነበራቸው ለጥቂት ነው ያመለጥኩት እኔን የሚያናድደኝና የሚቆጨኝ ሊገሉኝ ወይም ሊያፍኑኝ እንደነበረ ከሰማው በኋላ ነው ብሏል ጌታቸው ረዳ እንግዲህ ህዋትን በዚህ ልክ እያዋረደ እና የህዋትን ምስጥር እያወጣ ያለበት ሁኔታ ነው ያለው። አድማጅ ተመልካቾች ይህንን እንዴት ትመለከታላችሁ? በአማኑ ቀን አብሮ ሲሰሩ ከቆዩ በኋላ የሆነ ክፍተት በሚፈጠርበት ጊዜ እርስ በርስ የመገላለጡ ጉዳይ ህዋትን ለመጉዳት ነው ወይስ አሁን ላለው ለኦሮሞ ህዝብ እና ለአማራ ህዝብ ለመጥቀም ነው የሚለውንም ጎን ለጎን ማየቱ አስፈላጊ ነው። ወደ ሌላ መረጃ ሲወስዳችሁ በኦሮሚያ ክልል የኦሮሚያ ክልል ርዕሰ መስተዳድር በአቶ ሽመልስ አብዲሳ ላይ የግድያ ሙከራ ተፈጽሞባቸዋል። አቶ ሽመልስ አብዲሳ እሳቸው እና ሌሎች አመራሮች ለይፋዊ የመስክ ጉብኝት ወደ ምዕራብ ሸዋ ዞን ባቀኑበት ወቅት ነው እንግዲህ ጥቃት የተፈጸመባቸው ተብሏል። አቶ ሽመልስ አብዲሳ በሪፐብሊካን ጋርድ ጥበቃ እንደሚደረግላቸውም ይታወቃል። ለነገሩ ግን አቶ ሽመልስ አብዲሳ ተርፏል። በተሽከርካሪዎች ላይ ጥቃት ደርሷል። ለጥቃቱ ኃላፊነት የወሰደ የለም ተብሏል። ይሄም የሆነበት ዋናው ምክንያት እንደ አንዳንድ መረጃ ምንጮች የታሰበው እቅድና ሙከራው ስላልተሳካ ራስን ማጋለጥ ነው የሚሆነው፣ ኃላፊነት ያልተወሰደው ለዛ ነው ተብሏል። ምናልባት ፕሮግራሙና እቅዱ ቢሳካ ኖሮ ኃላፊነት የሚወስድ አካል አይጠፋም ነበር ያሉት ደግሞ በርካቶች ናቸው። ይሄንን ግምት ውስጥ ስናስገባ እንግዲህ ሰሞኑን በወለጋ የጃልሽዴን በቀል ለመበቀል ኦኔግ ይሆናል የሚሉ በርካታ ሰዎች መላምት መረጃዎቻቸውን የሰነዘሩበት ሁኔታ ነው ያለው። በዛ አካባቢውም የሚንቀሳቀሰው በቅርብ ርቀትም ቢሆን የኦኔግ ታጣቂ ቡድን እንደሆነ ስለሚታወቅ ጉዳዩ ቢፈጸም ኖሮ ኦሮሚያ ውስጥ ምን ሊፈጠር ይችላል ነው እንግዲህ አሁን አማራ ክልል ላይ እርስ በርስ እየተገዳደሉ እንደሆነ ሽመልስ አብዲሳም በኦሮሞ ተወላጆች በኦኔግ ሰራዊት ግድያ ወይም ደግሞ ይሄ ነገር ቢሳካ እና ቢፈጸም ኖሮ ምን ይፈጠራል የሚለውን ልክ እንደ አማራው ክልል አንድ ለአንድ ሆኖ ማለት ነው። በሌላ መረጃ የቀድሞ የአማራ ክልል ርዕሰ መስተዳደር የነበሩት ዶክተር ይልቃል ከፍያለው አዲስ ሹመት ማግኘታቸውን መረጃዎች ከወደ አዲስ አበባ ደርሶናል። አሁን በአዲስ አበባ ከተማ የአንድ ጽህፈት ቤት ኃላፊ ሆኖ እየሰሩ እንደሚገኙ ተገልጿል። ይህም በጉለሌ ክፍለ ከተማ የትምህርት ቤት ጽህፈት ቤት ኃላፊ ሆነው እየሰሩ እንደሚገኙ ነው የተገለጸው። እንግዲህ ይሄ ስራ ከወራቶች በፊት ነው። እንግዲህ ለበርካታ ወራት እያገለገሉ ነበር መረጃው ስላልወጣ ነው ተብሏል። ዶክተር ይልቃል እነ ዘመነን እና እስክንድር ነጋን ከእስር እንዲፈቱ አስተዳደራቸው ድጋፍ ሰርቷል ተብሎ እንግዲህ በአረጋ ከበደ ሲተቹ እንደነበር ይታወቃል። ከዚህ በተጨማሪም ደግሞ ብልጽግናን የማይደግፉት መከላከያ ወደ ክልሉ እንዲገባ በር የከፈቱት እሳቸው ናቸው የሚልም ትችትም እየቀረበባቸው ይገኛል። እንግዲህ ዶክተር ይልቃል ከፍ ያለው ዶክተር ይልቃል ከፍ ያለው እንግዲህ መልካም ስራዎችንም ሰርቷል። መጥፎ ጎናቸውም በዚህ ጉዳይ የሚታይ መሆኑን የምናስታውስ ጉዳይ ነው። ቀደም ሲል ለፋኖ ያላቸው ወይም ደግሞ በአማራ ሕዝብ ትግል ውስጥ ያላቸው እንቅስቃሴ መልካም ሆኖ ሳለ በመጨረሻ ላይ መከላከያ ወደ አማራ ክልል እንዲገባ ፈርሞ መከላከያን ያስገቡት መቶ ፐርሰንት እሳቸው መሆኑን ሁሉም የሚመሰክር እና ሁሉም ሀሳብ የሚሰጥበት ጉዳይ ነው። ነገር ግን እነዘመነ ካሴን እና እነእስክንድር ነጋን ከእስር እንዲፈቱ ትብብር ማድረጉ ይሄ መልካምነቱ እየተመዘገበ ሲገኝ፣ በአንድ ጎን ደግሞ ጥፋትም አለ ማለት ነው። እንግዲህ በአንድ የስራ ሂደት ላይ ሁለት ነገሮች አንድ ላይ ይሄዳሉ። ሁሉም መቶ በመቶ አንድ አይነት አይሆንም። በአሁኑ ሰዓት እንግዲህ ከርዕሰ መስተዳደርነት ወደ አንድ ትምህርት ጽህፈት ቤት ኃላፊ ሆኖ እያገለገሉ ይገኛሉ ማለት ነው። በሌላ መረጃ በአማራ በአማራዎች አማራዎችንን ያልነው በምክንያት ነው ያሉት ኮሎኔል ደመቀ ዘውዱ ነው። እንግዲህ ኮሎኔል ደመቀ ዘውዱ የተከሴ ዘብ በሁመራ ከተማ ሲያስመርቁ አማራው የሰውን አይፈልግም የራሱንም አይሰጥም ብሏል። ያነሳነው ጥያቄ የማንነት ጥያቄ ህጋዊ ነው ብሏል። ለዚህ ነው ህጋዊ የሆነ ጥያቄን በርካቶች ዋጋ ከፍሎበታል። አሁንም ዋጋ እንከፍልበታለን ብሏል። ኮሎኔል ደመቀ ዘውዴ ከሁመራ እንግዲህ አድማጮች ተመልካቾች የተከሴ ዘብ። ቀደም ሲልም በርካታ ሰልጣኞች በርካታ ወልቃይትን የሚጠብቁ ሲያሰለጥን ነበር። አሁንም በርካታ ወታደሮችን አሰልጥኖ ያስመረቀበት ሁኔታ ነው ያለው። የማንነት ጥያቄ አስመላሽ ከሆኑት እንግዲህ ኮሎኔል ደመቀ ዘውዱ በዛ ተገኝተው ንግግር ባደረጉበት ወቅት ነው ይሄንን ድምፅ ያሰሙት። ወደ ሌላ መረጃ ስንሄድ አንዳንድ ፖለቲከኞች አሁን ያለው ችግር ጠቅላይ ሚኒስትር ወደ ስልጣን ከመምጣቱ በኋላ ሳይሆን የተፈጠረው በፊትም ተከማችተው ጠቅላዩ ማብራት ሲያበሩ የታዩ ናቸው የሚሉ አሉ። ይሄ ነገር እውነት ነው ወይስ ውሸት ነው የሚለውን አድማጅ ተመልካቾች፣ ሀሳብ አስተያየት ትሰጡበታላችሁ ማለት ነው። አሁን ኢትዮጵያ ውስጥ እየተደረገ ያለው አማራ ክልል ላይ የተከፈተው ጦርነት፣ ትግራይ ላይ ያለው ውዝግብ፣ ኦሮሚያ ላይ ያለው ጦርነት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመምጣታቸው በፊት ቅድመ ዝግጅቶች ነበሩ የተከማቹ የተደበቁ ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ ማብራት በሚያበሩበት ጊዜ የታዩ ጉዳዮች ናቸው እንጂ በጠቅላይ ሚኒስትሩ በኩል የመጡ አይደሉም የሚሉ አንዳንድ ፖለቲከኞች አሉ። እነዚህ ፖለቲከኞች የኦሮሞ ፖለቲከኞች ናቸው። ከዚህ በተጨማሪ አሁን ያለው ኢትዮጵያ በታሪክ እንደዚህ አይነት ታሪክና እድገት አይታ አታውቅም የሚል ከደጋፊም ከተቃዋሚም አይኖርም የሚሉ አሉ። ይህንንስ እንዴት ትመለከታላቸው? ሁለት ነገሮችን ያነሳው አንደኛው አሁን ያለችው ኢትዮጵያ አሁን የተፈጠረው ችግር አብይ አህመድ ወደ ስልጣን ከመምጣቱ በፊት ተከማችቶ የተቀመጠ ነገር ግን ያልታየ አብይ አህመድ ወደ ስልጣን ሲመጣ የልማት ማብራት ሲያበሩ የታዩ ናቸው ነው የሚሉ አይታችኋል። ከዚህ በተጨማሪ ደግሞ አሁን ኢትዮጵያ በታሪክ እንደዚህ አይነት ታሪክ እድገት አይታ አታውቅም የሚል ከደጋፊም ከተቃዋሚም ሀሳብ የሚሰጥ አይኖርም የሚሉ አሉ እኔ በራሴ በኩል እዚህ ላይ የራሴ ሀሳብ ይኖረኛል ኢትዮጵያ በአሁኑ ሰዓት እያሳየች ያለችው እድገት ከዓለም አንደኛ ነች የሚሉት ደጋፊዎች ናቸው ብልጽግናን የሚደግፉ አሁን ኢትዮጵያ እየሄደችበት ያለችው አካሄድ የኢትዮጵያ አየር ወይም የብልጽግና አየር ከማኮብኮብ አየር ላይ ነው እድገቱ ጨምሯል ነው የሚለው የምግብ ዋስትና ራሷን ችላ ወደ ውጭ ኤክስፖርት እያደረገች ነው ነው የሚሉ ተፈናቃይ የለም፣ ረሀብተኛ የለም ነው የሚሉ ይሄ እንዴት ነው የሚታየው? እነሱ እንደዛ ነው የሚሉ ግን ይህ ፖለቲከኛ ይሄንን አይሉም ይላል ይሄንን አይሉም። እዚህ ላይ ምንድን ነው እንግዲህ እየተመለከትን ያለ ነው ኢትዮጵያ ውስጥ ያለው ችግር ብልጽግናዎችም በደንብ ያውቃሉ። አውቀው ነው ኢትዮጵያ አደገች ብሎ የሚያወሩት እንጂ ብሎ ነው ይሄ ፖለቲከኛ የሚያስረዳው። እነሱ ግን ይሄንን አላመኑ ኢትዮጵያ ውስጥ ችግር አለ ብሎ ራሳቸውን እያሳመኑ አይደለም። ኢትዮጵያ ውስጥ ችግር የለም፣ ኢትዮጵያ አድጋለች፣ ኢትዮጵያ ከዓለም አንደኛ ነች ነው እያሉ የሚገኙ ማለት ነው። ስለዚህ የተጣረዘ ሀሳብ አስተያየት ነው የሰጠው። እዛ ላይ በመጀመሪያ ያነሳውት ጉዳይ ላይ እንግዲህ አሁን ኢትዮጵያ ውስጥ ያለው ውዝግብ፣ የኑሮ ውድነት፣ ጦርነቱ፣ ምኑ እርስ በርስ ጎን ለጎን መግባቱ አንዱ ለአንዱ ስጋት መሆኑ የተደበቀ ወይም የተቆፈረ ጉድጓድ ላይ ሳር ተነጥፎ ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ ይሄ ህዝብ በሳሩ ላይ መንገድ ነው ብሎ እያሄደ ጉድጓድ ውስጥ ነው እየገባ ያለው። ጉድጓዱ ግን ቀደም ሲል የተቆፈረ ነው ነው። የአማራ ክልል ጦርነት ትጥቅ እናስፈታለን ብሎ ቅድመ ዝግጅት ጠቅላይ ሚኒስትሩ ስልጣን ላይ ሆኖ ከሁለት ዓመት ከሶስት ዓመት በኋላ አይደለም እንዴ? እንዴት ከጠቅላይ ሚኒስትሩ በፊት ይሄ ችግር ሊኖር ቻለ? ምናልባት የትግራይ ጦርነት አዎ፣ ከጠቅላይ ሚኒስትሩ በፊት ቅድመ ዝግጅት ሊኖር ይችላል። አዲስ አበባን ለኮ ሲወጡ ኦሮሚያ ውስጥ የነበረው ህዋት ባለው ብቃት ጦርነቶቹ ከጫካ ወደ ቀበሌ እንዳይመጣ ዘግቶ ይዞ ነበር። ኦኔግ ነበር የአምሳ ዓመት ታሪክ ይዞ ነው ሲንቀሳቀስ የነበረው። እንዴት ከጠቅላይ ሚኒስትሩ በፊት የነበሩት ጠቅላይ ሚኒስትሩ መብራት አብርቶ ነው ፈነዳው። አሁን ዞሮ ዞሮ ምንድን ነው የሚሉት እነሱ ጠቅላይ ሚኒስትሩ ከደሙ ነጻ ማድረግ ስራ ነው እንግዲህ እየሰሩ ያሉ ማለት ነው። የኦሮሞ ፖለቲከኞች ናቸው ይህንን የሚናገሩ አንዳንድ ሰዎች ለእለት ጎረሯቸው መሸፈኛ እንጂ ለነጌ ታሪካቸው የሚቀመጥ መልካም ስራን ማስተላለፍ የማይፈልጉ አሉ። ነገን የሚያዩበትን መልክት፣ ነገን የሚያዩበትን ንግግር ማናገር፣ ማሰማት የማይፈልጉ ፖለቲከኞች አሉ። እንደው ዝም ብሎ ብቻ በስነ ፖለቲከኝነት። አድማጮቻችን፣ ተመልካቾቻችን፣ እናንተም የራሳችሁን ሀሳብ አስተያየት ትሰጡበታላችሁ ብዬ ተስፋ አደርጋለሁ። የነበሩኝ መረጃዎች እነዚህን ይመስላሉ። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እንገናኛለን።